የመጋቢት ወር በጌታ በኢየሱስ ክርስቶስ ስም የነጻነት ወራችሁ ነው። መጽሐፍ ቅዱሳችን ላይ ሲናገር የጌታ እግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ የመጀመሪያው እናገር ዘንድ የሚለው ላይ ለተማረኩትም ነጻነትን እናገር ዘንድ ልኮኛል፣ ስለሚል ይህ የመጋቢት ወር በጌታ በኢየሱስ ክርስቶስ ስም በእናንተና በህይወታችሁ ላይ በእናንተና በዴስቲኒያችሁ ላይ በእናንተና በመንገዳችሁ ላይ እግዚአብሔር በእናንተ ህይወት ላይ ካስቀመጠው እቅድ ጋር በጌታ በኢየሱስ ክርስቶስም የነፃነት ወራችሁ ነው ኦ። በኢየሱስም ፋይናንሻሊ ነፃ የምትሆኑበት ነው ኦ። በጌታ በኢየሱስ ስም በመንፈሳዊ ህይወታችሁ ነፃ የምትሆኑበት ነው ኦ በጌታ በኢየሱስ ክርስቶስ ስም በስጋ ባለው ህይወታችሁ ያሰራችሁ የትኛውም ነገር በኢየሱስ ስም ነፃነትን የምትቀበሉበት ወር ነው፣ የመጋቢት ወር። የእግዚአብሔር ቃል ምን ይላል? ገላትያ ላይ ስትሄዱ፣ በነፃነት ልንኖር ክርስቶስ ይላል ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ ደግማችሁም በባርነት ቀንበር አትያዙ፣ ይላል። ዳት ሚንስ ምን እያለ ነው የእግዚአብሔር ቃል? ባርነት የናንተ አይደለም እያላችሁ ነው። መንፈሳዊ ባርነት የናንተ አይደለም፣ የጨለማ ባርነት የናንተ አይደለም፣ ለሰው ባሪያ መሆን የናንተ አይደለም። በኢየሱስ ክርስቶስም የነፃነት ኃይል ወደ ህይወታችሁ ይምጣ። በጌታ በኢየሱስም የነጻነት መንፈስ በቤታችሁ ይለቀቅ። በጌታ በኢየሱስም የነጻነት ኃይል በትዳራችሁ ይለቀቅ። በጌታ በኢየሱስም የነጻነት መንፈስ በስራችሁ ላይ ይለቀቅ። አንድ ነገር ነጻ ሲሆን ለምሳሌ እግዚአብሔር እስራኤላውያንን ከግብፅ ባርነት ምን አረወጣ? ነፃ አወጣቸው። ባሪያ ነበሩ፣ ይለፉ ነበሩ፣ ያለ ርስታቸው ነበር፣ ይለፉ ነበር፣ ለራሳቸው አልነበረም የሚደክሙ ነበር። ለፍታችሁ ጥራችሁ፣ ግራችሁ፣ ግራቹ እያንዳንዱ ነገራችሁ ለሌላ ነገር የሆነ የጨለማው ዓለም እየታገላችሁ ያላችሁ፣ ዛሬ በኢየሱስ ስም ነፃ እንድትወጡ ጸልያለሁ። ዛሬ በኢየሱስ ስም ነፃ እንድትወጡ ጸልያለሁ። ከየትኛውም የጨለማ ባርነት ከየትኛው ስም ባርነት በኢየሱስ ስም ነጻነት ይሁን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ነጻ የሚያወጣው የራሱን ህዝቦች ነው። ነጻ የሚያወጣው የራሱን ወገን ነው። ስለዚህ የእግዚአብሔር ወገን ነኝ ብላችሁ የምታምኑ ከሆነ ዛሬ የእናንተ የነፃነታችሁ ቀን ነው። የመጋቢት ወር በጌታ በኢየሱስ ክርስቶስ ስም የነጻነት ወራችሁ ነው። የነጻነት ወራችሁ ነው። የነጻነት ወራችሁ ነው። በጌታ በኢየሱስ ክርስቶስ ስም የትኛው የመጋቢት ወር መንፈሳዊ ነፃነት በህይወታችሁ ላይ ሲሆና ያለው በኢየሱስ ስም። ፋይናንሻሊ ነፃነት በህይወታችሁ ላይ ሲሆና ያለው በኢየሱስ ስም። አይምሯችሁ ነፃ ሲወጣ ያለው በኢየሱስ ስም። ሰውነታችሁ ነፃ ሲወጣ ያለው በጌታ በኢየሱስ ስም። ትዳራችሁ ነፃ ሲወጣ ያለው ከየትኛውም የጨለማ አታክ በጌታ በኢየሱስ ስም። ነፃነት ሆነ በህይወታችሁ። ሆሊ ጎስት ቴንክ ዩ። ሆሊ ስፒሪት ቴንክ ዩ። የመጋቢት ወር የነጻነት ወራችሁ ነው። ነጻነት በክርስቶስ የተደረገ በክርስቶስ ያለ በክርስቶስ ብቻ የሚሰጥ እውነት ነው። ማንኛውም ሰው ነጻ መውጣት ቢፈልግ ኬኒድ ጂሰስ ኢየሱስ ያስፈልገዋል። ዛሬ ኢየሱስ የሚያስፈልጋችሁ ከሆነ ይህ ወር የነጻነት ወሬ ነው። ያላችሁ የመጋቢት ወር የነጻነት ወሬ ነው እያላችሁ አውጁ፣ ጻፉ፣ ኮሜንት አድርጉ። ይህንን መልእክት ደግሞ ብዙ ሰዎች ጋር እንዲደርስ ሼር፣ ኮፒሊንግ ማድረጋችሁን አትርሱ። በጌታ በኢየሱስ ክርስቶስ ስም ፋይናንሻሊ ስፒሪቹዋሊ ሜንታሊ ፊዚካሊ ኢን ኤቭሪ ዳይሜንሽን ኦፍ ዩር ላይፍ ሜይ ዲስ ኦ ፍሪደም ኢን ጂሰስ ማይቲ ኔም ኦ ፍሪደም ኢን ጂሰስ ማይቲ ኔም። መንፈሳችሁ ነጻ ይውጣ፣ ስጋችሁ ነጻ ይውጣ፣ ነፍሳችሁ ነጻ ይውጣ፣ በኢየሱስ ስም ነጻ ይውጣ። አሜን፣ አሜን፣ አሜን። ነጻነት ለእናንተ ነጻነት ለህይወታችሁ፣ በጌታ በኢየሱስ ስም ደግማችሁ አትያዙ። አሜን። ሃሌሉያ። ፕሬስ ጂሰስ። ታንክ ዩ ሎርድ።